ከሴቶች ሁሉ መጥፎ ሴት ማለት ደግሞ አልሙተበርጃት የሚገላለጡ ሴቶች ናቸው። ሸፍኑት ያሏቸው የሰውነት አካላቸውን አላህ ባዘዘው መልኩ ማይሰተሩ፣ አልሙ ተኸይላት የሚኮሩ ሴቶች ናቸው። መጥፎ ሴት ማለት ወሁነ አልሙናፊቃት ሙናፊቅ ሴት ማለትም እንዲህ አይነት ሴቶች ናቸው አሉና እንዲህ አይነት ሴቶች ጀነት አይገቡም። ከቁጥር አንጻር ጉራበል አዕሶምን የሚያክሉ ከገቡ እንጃ አሞራ ዘር ሆኖ አልፎ አልፎ እንጂ የማይገኝ የአሞራ አይነት በሸሪዓን አለባበስ በመጣሳቸው በመኩራታቸው ኒፋቅ ውስጥ በመውደቃቸው ጀነት የመግባት እድላቸው ጠባብ ነው ያሉ። ኢማም አህመድ ከአብዱላህ ብን ዐምር ብኑል ዓስ ባስተላለፉት ሐዲትም ኡመይማ ምትባል ሴት ወደ ነቢ ሰላተ ወሰላም መታ ለመስለም ቃል ለመግባት በፈለገች ጊዜ ነቢያችን ሰላተ ወሰለም ወደ እስላም ስትገቢ ቃል የማስገባሽ በአንደኛ ደረጃ በአላህ አላሻርክም እንድቲ አልሰርቅም እንድቲ ዘሙተን አልቀርብም አላመነዝርም እንድቲ እንደዚሁ ደግሞ ድሮ በጃሂልያ ዘመን የነበሩ ሴቶች ይገላለጡት እንደነበረው አልገላለጥም ብለሽ አልእንድት ገቢ ነው ሙባይዓ የማደርግሽ ብለዋታ። ነቢየ ላት ሰላም የሴት ልጅን አለባበስ ከተውሒድ ጋ ከኢማን ጋ አብረው አቆራኝተው ጠቅሰዋል። መገላለጥን መተው፣ መስረቅን ዝሙት መስራትን ከመተው ጋር አብረው ጠቅሰዋል። ሙስልም ሴት ዝሙትን መተው እንዳለባት ሁሉ ስርቆትን መተው እንዳለባት ሁሉ ሽርክን መተው እንዳለባት ሁሉ መገላለጥን መተው አለባት። ሸሪሃው የሚፈልገውን የሸሪሐውን መስፈርት ያሟላን አለባበስ ልትለብስ ይገባታል። ነው መገላለጥ መዘዙ ብዙን የሴት ልጅም ክብር እንዲነካ የሚያደርግን ለቤተሰቦቿም ጭምር ውርደትን የሚያስከትል ነው። የሴት ልጅ የአለባበስ መበላሸት የኢማን መበላሸት ምልክት ነው። ሴት ልጅ ኢማኗ ሲስተካከል ዲንን ስታቅና ዲንን ስተገብር አለባበሷ ያማረ የተስተካከለ ይሆናል። ኢማኗ ልቧ ሲበላሽ አለባበሷ ከሸሪዓ የራቀና የሚጻረር ይሆናል። መገላለጥን ሸይጣን ይወዳል። መገላለጥን አኼራ ማያሳስባቸው ዱንያ ላይ ብቻ የፈለጉትን አድርገው ተዝናንተው መኖር የሚፈልጉ ካፍሮች፣ ሙናፊቆች ይወዳሉ። አላህ በተከበረው ቃሉ እናንተ የሰው ልጆች ሆይ ጠላታችሁ ሸይጣን እንዳይፈትናችሁ አባታችሁን አደምን ከጀነት እንዳስወጣው ሁሉ መጀመሪያ ጀነት ላይ በሰላም ሁሉ ነገር ተሟልቶላቸው እየኖሩ አባታችሁ አደምን ከጀነት ያስወጣው በወንጀን በሰሩት ወንጀል ምክንያት ልብሳቸው ወልቋል። አላህ አልብሷቸው የነበረ ገመናቸውን የሚሰትረው ልብሳቸው አትብሉ የተባሉትን ዛፍ በበሉ በነኩ ጊዜ ልብሳቸው ወልቋል። እዚህ ዱንያ ላይ የሀኑኑ እኛ ላይ መድገም ይፈልጋል። ሰይባል ሰዎች አላህ የያዛቸውን አይነት ልብስ እንዳይለብሱ ይፈልጋልና ና የንዘዑ አንሁማ ሊባሰሁማ ሊዩርየሁማ ሰውአቴ የሀኔ ወንጀል በመስራት የአደምን የሰው ልጆችን አባት ልብስ እንዲወልቅ አውራቸው እንዲታይ እንዳደረገው እዚህ ዛሬ ዱንያ ላይም ሴት ልጅ አላህ ተባረከ ወተዓላ እንድትሸፍነው እንድትለብሰው ያዘዛትን ሰውነቷን እንዲገለጥ ያደርጋልና ይህም በማድረግ ሸይጣን ናትታዘዙ፣ ፈተና ላይ ትወድቃላችሁ ብለዋል።